ከስድስት አመታት በኋላ የወንድ ልጅ ወላጆች ሆነናል። አልሐምዱሊላህ ረቢል ዓለሚን ያልጠበቅነው ነገር ነው። በቃ ማለት ሩቃ ሲደረግ የሰማ ነው። ያልጠበቅነው ነገር ለአላህ ትተነዋል ሁሉንም ነገር የቅርብ ሰው ማለት ከሄደ ሲፈጽምባችሁ፣ ወላሂ እያማል ዳዳ እንዲህ ነበረች ብዬ እኔ ራሱ ለመቀበል ይከብደኛል፣ ሚን ፎቶ ስመለከት ደስታቸውን እስከ መጨረሻ ድረስ ያዝልቅላቸው። ራሴን ላጠፋ ወላሂ ነው የምላችሁ። ከአንድም ሁለት ጊዜ ራሴን ለማጥፋት ጥግር ረስ ማይሰማው የጆሮ የማይሰማው ጉድ የለም። ፍቺ ተከልክለዋል። ባልና ሚስት አንዴ ከተጋቡ በኋላ ባይመቻቸው ወይም ደግሞ ትዳሩ ቢሰለቻቸው በፍጹም መለያየት ወይም ደግሞ መፋታት አይቻልም። በነገራችን ላይ ቪዲዮ ብዙዎቻቸው ትወዱታላችሁ ብዬ አስባለሁ። አሁን እኔ ጊፍት ጊፍት አዘጋጅቼላቸዋለሁ እዚህ ጋር ዝም ብለው ለመጀመሪያ ማለት ነው እንትን ለማለት ይኸው ሀምሳ ሺህ ብር ለመጀመሪያ ሴትን አያከብርም የተከበረ ቢሆን እንጂ፣ ሴትን አያዋርድም የተዋረደ ቢሆን እንጂ፣ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው፣ እንዲህ ነው እንዲህ ነው አይመለከትም። ጣልቃ ገብነት ነው። አላህን የምጠይቀው አንዳንዴ አይወራም እንጂ ብዙ ነገር በህይወቴ ውስጥ እኔ አላህን ለምኜ ያጣሁት ነገር የእውነት ልንገራቸው አይደለም፣ የለም ፈመን ሸ

ራሴን ላጠፋን ወላሂ ነው እምላችሁ፣ ከአንድም ሁለት ጊዜ ራሴን ለማጥፋት ጥግ ድረስ ሄጃለሁ። ራሳችሁን ማጥፋት ስትፈልጉ ማለት ነው፣ ጥግ ድረስ በቃ ሴጣኑ ይገፋፋችኋል። ማንንም መስማት አትፈልጉም። ስለ ቤተሰብ ማሰብ አትፈልጉም። አንደኛ እናንተ ራሳችሁን ስታጠፉ በጣም ብዙ ሊያዝ የሚችል ሰው አለ። ቤተሰብን አስብ እና ደግሞ እየሄድክ ያለበትን ቦታም አስብ፣ ጥግ ድረስ አስብ። ከፈጣሪ ተጣልተህ ነው የምትሄደው። የፈጠረህን ፈጣሪን እረስተህ ነው የምትሄደው። ምትሄደው ወደ ገሃነም ነው፣ ጀሃነም ነው የሚጠብቅ እና ምንም ያክል ዛሬ ሊጨልምብህ ይችላል፣ ነገ ግን የተሻለ ቀን ይመጣል። ለምን ቆም ብለህ አታስብ እንዴ? ለአንተ ለራስህ እኮ ያለው አንተ ራስህ እኮ ነው። ወጣቱ እያለቀ ነው ፋሚሊ። ወጣቱ በቀን ቀን ራሱን እያጠፋ ነው ያለማጋነን ማለት ነው። ስለዚህ ራሳችሁን ልታጠፉ ስታስቡ እየሄዳችሁበት ያላችሁበትን መንገድ ቆም ብላችሁ አስቡ። ወደ ገሃነም ነው እየሄዳችሁ ያላችሁ። ስለዚህ ረጋ በሉ፣ ሁሉም ነገር ያልፋል ኢንሻአላህ። በጣም ተስፋ ልታስቆርጠን ትሞክራለች፣ ራሳችን እንድናጠፋ ሰይጣን ይገፋፋናል። ነገር ግን ያ ነገር ተገቢ እንዳልሆነ እንዲሁም ደግሞ የምንሄድበትን መንገድ ቆም ብለን ልናስተውል ይገባል። ምክንያቱም ራሱን ያጠፋ ሰው ከአላህም ጋር ቁርኝነቱ የተበላሸ ነው የሚሆነው ማለት ነው። ስለዚህ አኺራ የሚባል ነገር አለ። ለዛ ደግሞ ስንቅ ልንይዝ ይገባል እንጂ ራሳችን አጥፍተን ጭራሽ ወንጀል ተሸክመን ወደዛኛው አለም መሄድ የለብንም ብያምናለሁ። ከችግር በኋላ ያጀማ ሁሌም ቢሆን ደስታ፣ ምቾት፣ ድሎት አለ። በአላህ ተስፋ መቁረጥ የለብንም። እንደተማረበት ተስፋ አድርግ ያለው ወደ ለኛ ጉዳይ አልፍኩላችሁ። ሴትን አያከብርም የተከበረ ቢሆን እንጂ ሴትን አያዋርድም የተዋረደ ቢሆን እንጂ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ከአላህ ሱብሃነሁ ወተዓላ የተሰጠች አደራ ናት። ምክንያቱም እሷ እናትህ ናት፣ እህትህ ናት፣ ሴት ልጅህ ናት። በሃያ አንደኛው ክፍለ ዘመን የሚገርሙ ነገሮችን እንሰማለን። ጆሮ መቼም የማይሰማው ነገር የለም። ሙስሊም ሴቶች ሂጃባቸውን ከፈቀድን ኒቃባቸውን ከፈቀድን ክርስቲያን ሴቶች ደግሞ መጠው ነጠላ ካለበስን ይላሉ በሚል የሚነገር እንሰማለን። ትልበሳ። አንድ ክርስቲያን ሴት ለሀገሪቷ የሚተርፍኮ ሃይማኖተኛ ሰው እንጂ ሚስከርት ለብሶ የሚሄድ ደረቷን እየከፈተች የምትማር ምኑን ነው የምትማረው? እንዴት አድርጎንስ መምር የሚያስተምረው መንፈልጋት ልጅን አደለም አይደለም፣ ማምለጫችን አያዋጣንም። ክርስቲያንም ሴት ብትሆን ደረቴን አላሳይም፣ ክብሬ እንጠብቃለሁ፣ ወንዱ ሊሳብብኝ ይችላል ፀጉሬን አላሳይም ካለች እናንተ ኮረፍት ነው። ምን አይነት ትውልድ ነበር? ምን ፈልገው የነበረው? የተገላለጠች እናት ብትገላለጥ ደስ ይላል? እህት ብትገላለጥ ደስ ይላል? መምህሩ በሰላም የሚያስተምርበት ተማሪው በሰላም የሚወጣበት ትልቅ አጋጣሚ፣ ሁሉም በየሃይማኖቱ የታዘዘውን ሲያደርግ ነው። ከምንም በላይ የምድራችን ትልቁ ሞዴል ተብላ የምትጠራው ሙስሊሙም መርየም ክርስቲያኑ ማርያም ብሎ የሚጠራት አላህ ሰላሙን ያወርድባትና አለባበሷ ከየ ነበር። ኑሩ ቱርኪ በዚህ መልኩ የነቢያችንን ሐዲስ ጠቅሰው ስለ ሴት ልጅ እንግዲህ የተናገሩበት አጋጣሚ አለ። ምን ለማለት እንደፈለጉላችሁም ታውቃላችሁ። በተለይ ከሰሞኑ ከኒቃብና ሂጃብ ጋር ተያይዞ ትምህርት ሚኒስቴር ያስተላለፈው መልእክት አለ። እሱም በመቃወም ስለ ሂጃብ እንግዲህ በዚህ መልኩ ድምፅም ሆኗል። እንዲሁም ደግሞ ኡስታዝ ካሚል ጦሃ ያስተላለፉት ሜምበር ላይ ቆሞ መልክታለን ወደ መጨረሻ ላይ እንመለከታለን። ጥላቻ ያለባቸው ሰዎች በአፋቸው ሲጸዳዱም ተመልክተናል። እነሱንም ጭምር ለመቃወም እንሻለን። በቅርቡ ይህ ነገር ልባት ይሰጥበታል ብዬ ተስፋ አድርጋለሁ። ወደ ሌላኛው ቪዲዮ አለፍ ብላቸው ጆሮ የማይሰማው ጉድ የለም ያጀባ ፍቺ ተከልክሏል። ፍቺ ተከልክለዋል። ባልና ሚስት አንዴ ከተጋቡ በኋላ ባይመቻቸው ወይም ደግሞ ትዳሩ ቢሰለቻቸው በፍጹም መለያየት ወይም ደግሞ መፋታት አይቻልም ተብሏል። ያው ሰልፍላችሁ ፍቺ የመፈጸም ፍጹም ክልክል እንደሆነ ተገልጿል። ባልና ሚስት አንዴ ከተጋቡ በኋላ ትዳሩ ባይመቻቸው ወይም ደግሞ ቢሰለቻችሁ መፋታት ክልክል መሆኑ እንግዲህ ሁለት ሀገራት የተለየ ሕግ አስቀምጠዋል። ታዲያ እነዚህ ሀገራት ፊሊፒን እና ቫቲካን ከተማ ሲሆኑ አንዴ ትዳር ከመሰረታችሁ በኋላ በፍጹም ያውል እስከ መጨረሻው ድረስ አይፈርስም፣ መለየትም አይቻልም። ይህ ነገር እኛ ሀገር ቢተገበር ምን ይመስላችኋል? ኢትዮጵያ ላይ ከባድ ነው። እዛም ሀገር ሁለት ሀገር እንዳጸደቀች ነው እየተነገረ ያለው። እንዴት ነው በጣም ቢበዳደሉ? ብዙ ነገር ነው በትዳር መሀል ውስጥ ያለው ማለት ነው። ይቺ ሴት ከሌላ ወንድ ጋር ብትማግጥ፣ ያ ወንድ ከሌላ ሴት ጋር ቢማግጥ እራሱ በዛ መልኩ ላይፋቱ ነው ማለት ነው። እንዲ፣ በጣም ከባድ። እናንተ ሀሳብ አስተያየት ስጡበት። በጣም ከባድ ነገር ነው። በዚህ ጉዳይ ላይ እኔ ምንም ማለት አልፈልግም፣ ነገር ግን አንድ ቪዲዮ ላስመልክታችሁ። በጣም ልቤን ነው የተነካው። ሙሉ ቪዲዮ ነው ጨርሼ የተመለከትኩት። የአብኪና ዳዳ እንግዲህ ያለፉበት የአምስት ስድስት አመት መንገዳቸውን አካፍለውናል ማለት ነው። በስተ መጨረሻ ወንድ ልጅ እንግዲህ አግኝተዋል ማሻላ። እስኪ ቪዲዮ እንመልከት በትንሹም ከስድስት ዓመታት በኋላ የወንድ ልጅ ወላጆች ሆነናል አልሐምዱሊላሂ ረቢል ዓለሚን አላህ ልጅ ስጥሽ ብላችሁ ጨዋታ አድርጉልኝ ነበር ዝም ብዬ ባልፍም ብቻ ህመሜም እንደሆነ በግልጽ አላውቀውም ነበር እዛኔ እግሬን ማለት እችል ነበር ግን እግሬን ከፍ ማድረግ አልችልም ነበር መራመድ እችል ነበር እንደው ታክሲ ውስጥ ከመግባት ወላ በቃ በእግሬ መሄድ መርጥ ነበረ ብቻ ለአላህ ትተነዋል ሁሉንም ነገር የቅርብ ሰው ማለት ከሄደ ሲፈጽምባችሁ ወላ ያማል ያልጠበቅነው ነገር ነው። በቃ ማለት ሩቅ ሲደረግ የሰማነው ያልጠበቅነው ነገር ነው የተከሰተውና ረጅም የዛን እነዛን ሁሉ የህመም ጊዜያቶች ሳሳለፍ ሞት አለው ብያስብ ያለቅም ማለት ማን ሁሉንም ሰው እንደዛ ያደረገኝም ሰው ጭምር ማለት ነው። ለራሴ ይበቃ አላህ አፍያ ካረከኝ ሁሉንም ሰው የአላህ ይበልጣል ከሁሉ ማለት ነው። አላህ ይቅር ባይጌታ ነው ይቅር ይላል እና እኔ ይቅር ማለበት ምንም ምክንያት የለም። በቃ እናቴ ሁላ እስቲ እጅሽ እንደዚህ ቤት ላይ ነበረ። እስቲግፋር ማድረግ አልችልም፣ እንዲህ እጄ አይመጣም ነበር እንዲህ ብሎ ነበር እጄ ማለት ነው ተወጥሮ ነበር እንዲህ እንዲህ፣ እስቲግፋር ማድረግ አልችልም። ግን ያው ገብቶ ነበር። አንተ እዛ ሂደን ሳናረጋግጥ ለሆነ እንዳተናገረ ያልከ ልናገር እዚህ ላይ ምን ችግር ይቆርጣል? ይቆርጣል ጥሩ ነገር ጥሩ አለመሆን አይደለም። ብቻዬን መሆን ነበር ደስ የሚለኝ። በቃ ከሰው ጋር ከአንተ ጋር ሆን ደስ አይለኝ

አንድ ሰዓት ከሃያ ገደማ አካባቢ ነው። ቪዲዮን ገብታችሁ ብትመለከቱት ደስ ይለኛል። ብዙ ትምህርት ትማሩበታላችሁ። ከነሱ የት ማለት ነው፣ ስድስት ዓመት ፈተና በኋላ በስተመጨረሻ የልጅ አባት ሆኗል። ማሻአላህ መብሩክ ብያለሁ። አላህ ያሳድግላችሁ። የሰው ሂዝድ በጣም ከባድ ነገር ነው። አላህ ከሂዝድ ከምቀኝነት፣ እንዲሁም ደግሞ ከሰው አይን ይሰተረን ለማለት ወዳለው የተፈጠረው በጣም ከባድ ነው። ወላሂ ኢቨን እሱን እስከምጠላው ድረስ እሰቡት። ያጀማ በጣም ደግሞ ያስገረመኝ እንግዲህ የሆርሞን መቀየር ኪዝ ከዚህ እሰቡት፣ ሲያማት እንደዚህ ነበረች፣ ዳዳ እንዲህ ነበረች ብዬ እኔ ራሱ ለመቀበል ይከብደኛል። ይህን ቪዲዮ ወይም ይህን ፎቶ ስመለከት ወላሂ ከዚህ ነው ወደዚህ። ተመልክቶ አሁን አሁን ጥሩ ሁኔታ ላይ ናቸው። አላህ ደስታቸውን እስከ መጨረሻ ድረስ ያዝልቅላቸው እና ብዬ አስባለሁ። በስተመጨረሻ አሁን ጥሩ ሁኔታ ላይ ነው ያሉት። እንዲሁም ደግሞ ስራቸውን አጠንክረው በጥሩ ሁኔታ እንደሚመጡ ተናግሯል ማለት ነው። የሙሐመድ እንግዲህ የልጅ አባት ሆኗል። ማሻአላ ማሻአላ ብያለው። ወላሂ ያሳለፉት በጣም ከባድ ፈተና ነው። ይህን ፎቶ አይታችሁ ራሱ መመስከርና እንትን ማለት ትችላላችሁ። በዚህ ሁኔታ ውስጥ ነበር ስትታመም ማለት ነው። እና ለብዙ ጊዜ ሲጠየቁ ነበር፣ በተለይ ዳዳ የት ጠፋች? ኔ ራሱ ጥያቄ የሆነብኝ ነበር። ዩኒቨርሲቲ እየተማርኩኝ አውቃቸው ነበረ፣ ስከታተላቸው ነበር። ከሆነ ጊዜ በኋላ እሷም ጠፍታለች። ብዙ ሰው የት ጠፋች ዳዳ ብለው ሲጠይቁት ራሱ ምላሽ ለመስጠት በጣም በሚከብድበት ሁኔታ ነበረ እና እንግዲህ ሁሉ ነገራችሁን ለሰው ማሳወቅ እንደሌለባችሁ ጭምር የሚያሳይ ቪዲዮ ነው ብዬ አምናለሁ። ምክንያቱም በቅርብ ሰው ነው የተከዱት ማለት ነው። ሩቃ ሲደረግ ያላሰብነው ነገር ነው የሰማነው የገጠመን ብለው ተናግረዋል። እኔ እንዲህ እንዲህ ብዬ ማስረዳት አላውቅም። በጣም ነው ቪዲዮውን ሙሉ ነው የጨረስኩት ወላሂ። ስለዚህ እናንተም ብትመለከቱት ታተርፉበታላችሁ በህይወታችሁ ብዙ ነገር ትይዛላችሁ። በተለይ ባልና ሚስት ሆናችሁ እሰቡት። በመካከላችሁ ብዙ ርቀት አንድ ለማያደርጋችሁ ነገር ሲፈጠር ያን ነገር ተቋቁሞ ያን ችግር አልፎ እዚህ ደረጃ መድረስ ትልቅነት ስለሆነ ሶብር ያስፈልጋል። ከነሱም ብዙ ነገር መማር አለብን ብዬ ስላሰብኩ ነው። ወደ ሌላኛው ብዱልፍ ብላቸ አዶናይ ታሪክ ሰርቷል። በጋራ እንመልከት። ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ በየወሩ ፍረብ አለ። አሁን እኔ ጊፍት አዘጋጅቼላቸዋለሁ፣ እዚህ ጋር ዝም ብለው ለመጀመሪያ ማለት ነው እንትን ለማለት ይኸው ሀምሳ ሺህ ብር ጀስት ለመጀመሪያ ዕለት ለትውውቅ ማርያምን፣ ይሄ ደግሞ ለትውውቅ ነው። በጣም ብዙ ነገር ያሰብኩላቸዋለሁ። በጣም አመሰግናለሁ ተባረት። እንግዲህ የረገጥከው ሁሉ በእጄ የነካያቸው ነገሮች ሁሉ ይባረኩ። ገና ምን ታየ? ብዙ ነገር ያዘጋጅላቸዋለሁ። በጣም ብዙ ትልቅ ታሪክ እንሰራለን። የምን የምን ጦሮታ ነው? ገና ጀግና። ኢነርጂያችሁ በቃ በጣም የወጣት ነው እውነት። እና በጣም ከዚህ በላይ ብዙ ነገር እንሰራለን ብዙ በቃ ያሰብኩት ነገር አለ። ቲክታኳችሁ በቃ እኔ አማርኛ ይከብደኛል፣ ግን ትልቅ ሰው ማናገር በአዳም ይገባኛል። በእውነት በድንገት በወጣትነት ከጠራዋቸው ይቅርታ አሚን እ እንዴት ነው እንዴት ኖት? ግን ደህና ኖት? አርቲስት ግን አንድ ለራስም ነጻነት እንዲሰማ ምክንያቱ ያችን ነጻነትን እፈልጋታለሁ እኔ ላይም እንዲንጸባረቅ እፈልጋለሁ። ስለዚህ ራሴ ልሁን። አይ አንቱ አትበር አርቲስት አንቱ አይባሉ ምን ይባላል? አንተ አንተ ልበል። አሁን ለምሳሌ ፊልም እንሰራለን በለህኛል። አዎ፣ አንተ አባዬ ልትለኝ ነው? አይ አይደለም። ስለዚህ አንተ ማለት ይችላል ነው ይቻላል። አያት የኢትዮጵያ ሕዝብ አንቱ አላልክም ብለው ይታወቃል። አዎ፣ ቅድም እኮ ሰላም ሲሉኛ። አዎ፣ አሁን ብዙ ሀሳብ አለኝ ያንተ ቲክቶክ ያሪ አንተ በጣም ስለማከብረው አለ እሱን ታሳቢ በማድረግ ወጣት ነው፣ እግዚአብሔር መስገን ሊሳንተ አይደ ማቀራረብ ሊሳንተ እንዴት አሁን ምን ብለንም ደናኖት ለትለይ ነውማ ቪዲዮውን ተመልክታችኋል። በባለፈው እንግዲህ አዶናይ ብዙ ታሪክ ይሰራ ነበረ፣ በተለይ ብሎኬር ማለት ነው። አሁንም ታሪኩ መስላት ቀጥሯል ማለት ነው። ይህን ቪዲዮ አይታችሁ እሱን አለማርነቅ አይቻልም። እንግዲህ እኛ አባት ባለፈው ታክሲ አመልጧቸው ሲሮጡ ሲከተሉ፣ እንዲሁም ደግሞ በስተመጨረሻ ታክሲ ውስጥ ገብተው ከሄዱ በኋላ ያ ቪዲዮ በቲክቶክ ሲሰራጭ ነበር። እሱን ተመልክተው እንግዲህ አዶናይ ሊያገኛቸው የቻለው ቲክቶክ አካውንትም ከፍቶላቸዋል፣ ገንዘብም ረድቷቸዋል። ይህን ቪዲዮ አይታችሁ እንግዲህ ብዙ ነገር ነው። በተለይ የሆነ የተናገሩት ንግግር አለ ከዚህም በፊት ማለት ነው እኛ 45 ዓመት ነው ለፍተን። በጣም እድለኛ ነህ አንተ፣ ብዙ ሰው ይወድሃል፣ ብዙ ሰው ያቀሃል ሰቦት እንግዲህ እነሱ ብዙ አመታት ጡረታቸውንም ሰምታችኋል። ሶሻል ሚዲያ በጣም ፓወርፉል ነው ብያምናለሁ። ማንኛውም እንደዚህ መልካም የሚሰሩትን ሰዎች ማበረታታትም አስፈላጊ ነው ብዬ ሰላም ማምን ነው። በዚህ ጉዳይ እናንተ ምን ሀሳብ አስተያየት አላችሁ? እኔ በጣም ስለተመቼ ነው ቪዲዮ። ወደ ሌላኛ ጉዳይ ልፍኩላችሁ። ሂጃብን ኒቃብና ሂጃብን አንተ መተህ ልትፈለፍለው እንዲህ ነው እንዲህ ነው አይመለከትም። ጣልቃ ገብነት ነው። በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው። የሂጃብ ጉዳይ የሰላት ጉዳይ የምንደራደርበት አይደለም። የሃይማኖት ነፃነት አለ። ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን ባያስ ቁጥር በተቀመሰ በየቦታው ሂደህ የፈለግከው ነገር ልታደርግ ማንም ሊፈቅድልህ አይችልም። አይገባምም። አይፈቀደልህም። አደብ ልትይዝ ይገባል። ትምህርት ሚኒስቴር የሚያመጣቸው ነገሮች ይህ ብቻ አይደለም። የማጠቃለያ ፈተና የሙስሊሞች በዓል ባሉበት ጊዜ በየጊዜው ያመጣል። ኢድ ሲመጣ ዋዜማው ላይ ሰው በኢዱ ይደሰት ወይስ ፈተናው ፈተናው ላይ በየትኛው በኩል ይሆን እንዲወድቅ ነው? ተማሪው ሙስሊሙ እንዳያጠና ነው፣ እንዳያዘጋጅ እንዳይዘጋጅ ነው፣ ቴንሽን፣ ሌላ ሐሳብ ውስጥ እንዲገባ ነው። ምንድን ነው ዓላማው? አንዴ አይደለም ተደጋገመ፣ በየዓመቱ ሊታሰብበት ይገባል። አደብ ያዙ። አላህን የምጠይቀው አንዳንዴ አይወራም እንጂ ብዙ ነገር በህይወቴ ውስጥ እኔ አላህን ለምኜ ያጣሁት ነገር የእውነት ልንገራቸው፣ አይደለም፣ የለም። ለጫማ ዱዓ አደርጋለሁ ለከረባት፣ አላጣሁትም። ይኸው ፎዊ ያለሁ ተመስገን። አንዳንድ ጊዜ እንትን የተለየ ባሪያ ሁኛ አይደለም። ህይወት ግን በትክክል ስትገባህ፣ የምትፈልገው ነገር ላይ ፎከስ አርግ ጸሎት ፎከስ ነው በነገራችን ላይ እና ገርል ፍሬንድህን እያሰብክ መርካቶ እያሰብክ የጠፋብህን እቃ እያሰብክ ፈጣሪ ጋር ልታወራ ፖሊስ ቆም ሲልህ እኮ ቀጥ ብለህ ነው የምትቆመው ፈርተህ ሰማይ ፍድር ለፈጠረው ለምን ቀጥ ብለህ አትቆመ በቃ ተቸግረሃል አይደል ለዚህ እኮ ነው የተቸገሩ ሰዎች ለምሳሌ ተየክት ብዙ ኢትዮጵያኖች ውጭ ሀገር ስትሄድ አናግራቸው ለግድያ ሲፈለጉ ነው አንዴ ያፓ አንዴ ምን አንዴ ምን በቃ እንዴት እንደወጣ አያውቅም ብቻ በድሮ የወጣ ምን የመጣ አሜሪካ ነው። ከዛ በኋላ መጥቶ ካለፈ በኋላ ነው መዘባነኑ ምኑ ምኑ። ከዛዳችን የሚመስል ነበር። አብራ ስለቆያችሁ ከልብ አመሰግናለሁ። ብዙ ነገር እንደተማር ተስፋ አድርጋለሁ። ወሰላሙ አለይኩም ወረሕመቱ ወረሕመቱላሂ ወበረካቱ። መልካም